ስንጀምር እኛ አምስት ሺህ ብር ይዘን የተነሳ ነው ማለት ነው። አንድ ሰው ብቻ ነው የነበረ። በአሁን ሰዓት ወደ አምሳ ሚሊዮን አካባቢ ካፒታል አለ። ምን አይነት ቦታ ይሄን ማሽን ቢጠቀሙ ተመራጭ ነው ትላለ? በአሁኑ ሰዓት ወርክሾፓችን ወደ ስምንት የሚሆኑ የመኖ መቀነባራ ማሽን እና አስራ ሁለት የሚሆኑ የጨው ማምረቻ ማሽን ነው እያመረትኝ ያለን ማለት ነው። አዋጭነቱ ምን ይመስላል? ይህንንስ ቢዝነስ መጀመር የሚፈልጉ በስንት ብር ካፒታል መጀመር ይችላሉ? በአንድ ሚሊዮን አምስት መቶ ሺህ መጀመር ይችላል። እነዚህ የከፍት እርባታ እና ዶሮ እርባታ ያላቸው ገዝቶ ቢጠቆምትና አዋጪ መሆኑ ከእኛ በላይ እነሱ ያሉታል። ዋና ዓላማችን እኛም አብረን እንድናድግ ከውጭ የሚመጣ የውጭ ምንዛሪም ለማስቀረት ነው ዋና የእኛ የድርጅቱ ዕላማ ማለት ነው። ሰላም፣ ጤና ይስጥልን ውድ ተመልካቾቻችን። በዛሬ ፕሮግራማችን በኮንቬንሽን ማዕከል እየተከናወነ ባለው የኢትዮጵያ ታምረት ኤክስፖ ላይ ተገኝተን ለግብርና የምንገለገልበት የመኖ ማቀነባበሪያ ማሽን ዋጋውን እና ጠቅለል ያሉ መረጃዎችን ወደ እናንተ የምናደርስ ይሆናል። ከፕሮግራሙ ጋር አብሬያችሁ ቆይታ ማደርገውን የናፍቆታ መሃነኝ አብራችሁ ቆዩ። ሰላም፣ እንዴት ነህ? አለን እግዚአብሔር ይመስገን። ስምህን እና የስራ ድርሻን አስተዋውቀንና አጠገባችን የሚገኘው ማሽን ገለጻ ታደርግልናል። ስሜ በረከት ግብረ ሚካኤል ይባላል። የድርጅት ስም ደግሞ ፍሬያ ትግራይ የተለያየ ማሽኖች አማራጭ ነው የሚባለው። እስኪ ስለ ካምፓኒያችሁ ፕሮፋይል በጥቂት አንሳለን። ካምፓኒያችን ትግራይ ክልል ነው የሚገኘው መቀሌ ውስጥ። ስንጀምርኛ አምስት ሺህ ብር ይዘን የተነሳ ነው ማለት ነው። አንድ ሰው ብቻ ነው የነበረን አብሮ ከኔ ጋር የሚሰራ ማለት ነው። በአሁኑ ሰዓት ሀያ ስድስት ሰራተኞች አሉ። አራት ሴት የተቀሩ ወንዶቹ ማለት ነው። እኛ ዋና አላማችን ከውጭ የሚመጣ እንትን ለማስቀረር ነው። በአሁኑ ሰዓት በብዛት ያመረትን ወደ አምሳ ሚሊዮን አካባቢ ካፒታል አለን። ከዚህ በፊት የቡልኬት መሽን ምናምና ምናመርት ነበር አሁን ትተነዋል። እሱ ዋና አላማችን እኛ ከዚህ በፊት ያልተሰራዎቹ ማምጣትና ክሬቲቪቲ ማድረግ ሳይሆን እኛም አብረን እንድናድግ ከውጭ የሚመጣ የውጭ ምንዛሬን ለማስቀረት ነው ዋና የኛ የድርጅቱ ዕላማ ማለት ነው። ለምሳሌ ይህን አምሳ ኩንታል ነው በሰዓት የሚሰራው እኛ ጋር ግን ከአስር ኩንታል ጀምሮ እስከ መቶ አምሳ ኩንታል የሚያመርት መሽን አለን። ቀጥሎ ያለው ደግሞ ቾፐር ይባላል መቁረጫና ለትንሾች የሚሆን ማለት ነው። አገዳሚ ይከትፋል የበቆሎ ጥረምሬ ምናምን ትን ሚል ያደርጋል ማለት ነው እንደዛ አይነት መሽን ይዘ የቀረብን ድርጅት ላይ የሚመረቱ ማሽኖች ግን የተለያዩ ናቸው። የወርቅ መፍጫም አለ ማጠቢያም አለ የእህል መውቂያ ማሽኖችም የተለያዩ አሉ። የጤፍ መበጠሪያ የተለያዩ ማሽን ነው የምናመርተው። ዋና የካስተመር ኦርደር ነው የሚያስፈልግ በብዛት አሁን ያመረትን የምንገኘው ግን የመኖ ማቀነባበሪያ ማሽን እና የወርቅ ማጠቢያ፣ የጨው ማምረቻ ማሽን እና የእህል መውቂያ ማሽን ነው በብዛት ያመረትን የምንገኘው አሁን በአሁኑ ሰዓት ነው። የሚጠቀመው ኃይል ምን ያህል ነው? በማንኛውም የቤት ውስጥ ቆጣሪ የሚሰራ ነው አሉ። አሁን ወፍጮ ሲባል በቤት ውስጥ ቆጣሪ የሚሰራ ማለት ነው። አብዛኛው ግን እኛ ለትልልቆቹ ነው የምንሰራው፣ እንደ ሰው ፍላጎቱ በትንሹ ተሰራለህ። ለየሞን ሲሆን ግን ለምሳሌ 65 ኪሎ ዋት ይፈልጋል 50 ኩንታል ለማምረት ማለት ነው። ትንሹ የሚባለው 15 ኪሎ ዋት ነው የሚያስፈልገው እኛ ጋር የሚሰራው። አሁን አሁን በቤት ቆጣሪ ላይነሳ ይችላል። አብዛኛው ለድርጅት ስለሆነ እንትን ዓላማው በብዛት ለማምረት ማለት ትርፍ ማግኘት ካለበት ብዙ ማስፕሮዳክት ማምረት አለበት። ለምሳሌ የወፍጮ፣ የበርበሬ፣ የሽሮ ምናምን አሉ። እነሱም ቤት ውስጥም ይሰራሉ ትንሽ ትንሽ ስለምትፈጭ። እነዚህ ግን የመኖ መቀናበሪያ ስለሆነ የዶሮ ማሳ ያለው ሰው ትንሽ እንትን አያስፈልገውም። በኩንታል ነው የሚያስፈልገው። ለዛ ነው ለትልቅ የሚሰራ ማለት ነው። በምን አይነት ማቴሪያል ነው ይሄ ማሽን የሚሰራው? ለምሳሌ ይህን ሜሽን ሲሆን በብረት ነው የሚሰራው። የጨው ማምረቻ ሲሆን ግን ስቴንሌስ ለምንጠቀመው ማለት ኮንታሚኔሽን እንዳይኖረው እና ለምግብ ለምግብነት የሚውለው ከሆነ ለሰው ምግብ ምግብነት የግድ በሴንሌሲል ይሰራል ማለት ነው። መቤጃም ራሱ ሴንሌሲል ቲግ የሚባል መቤጃ ያለን በዛ ነው የሚጠቀመው። ለእንስሳዎቹ ምናም ሲሆን ግን በብረት ነው። ኮስቱም ሀይ ስለሚሄድ ኮስቱም ሚኒማይዝ ለማድረግም ሁለተኛም ችግር ስለሌለው ማለት ለነሱ ብዙ ችግር የለውም። በዛ ነው የሚመረጠው ማለት ነው። የሀገር ውስጥ ምርት ሲነሳ ሰዎች ከኳሊቲ ጋር ያያይዙታል እና እናንተ ጋር ኳሊቲው ምን ይመስላል ማሽኑ? እኛ ጋር ኳሊቲ ብዙም ችግር የለብንም። ለምን ከዚህ በፊትም ውጭ ሄድን ያለው ቴክኖሎጂ ፒክስ ስለምናደርገው ለራሴ ጀርመን፣ ጣሊያን፣ ቻይና ምናምን መለሳሉ። ለምን ለሌላ ዓላማ ሳይሆን መሽኖቹ ያሉትን ለማየት ማለት ነው። እና ብዙ የኳሊቲ ችግር የለብንም። አንድ ጥሩ ነገሩ ሜንቴናንስም ራሳችን የምናደርገው ሁለተኛም፣ እኛ ሆነ ኤክስፕራንስ አለን። ወደ አስር ዓመት አድርገናል ከጀመርን ማለት ነው። ልክ በፊት ስንጀምረው ብዙ ችግር ነበረን። እኛም የመሽኑ አሰሱ መሽን ሰርተን እንትን ማድረግ ግን ፊድባክ ስለምንቀበል በአሁኑ ሰዓት ፊኒሽንጉ የሚሆንም መሽኑ ላይ ብዙ መጋጠመን ችግር የለም። ሁሉም ነገር ፈተን ወደ ገበያ ያካፈልን እንገኘው ማለት ነው። ምናልባት ማሽኑን ገዝተው የማሽን ብልሽት ካጋጠማቸው ሙሉ ጥገና እና ዋስትና አለው ማለት ነው። አዎ እኛ እኛ ጋር መሽኑ ሲረከቡት አንድ ዓመት ዋስትና አለው። መጀመሪያ ላይ አንድ ዓመት ዋስትና ብንሰጣቸው ከነሱ ጋር ግንኙነት ስላለን ፊድባኩ እንቀበላዋለን ለምን ከዚህ በፊት የሰራነው ነው ማሽንና፣ አሁን የሰጠናቸው ማሽን ምን ያህል ያመረተ ነው፣ ችግሩ ምን ጋ ነው ማወቅም ካለብኛ፣ ፊድባክ ከሌለን ምን ትማረግ ስለማንችን ፊድባክ እናገኛለን። ስፔሩን በብዛት ስፔር ስለምናመርትለት ልክ የማሽኑ ማለት እንደ ሞዴሉ አሁን ለምሳሌ አዲስ ሞዴል ብለን ከያዝነው ነው በራሳችን እንት ለዚህ የሚሆኑ ስፔር እና ዘጋጅለታለን። አሁን በተለይ ስፔሻላይዝ ያደረጉ ነው ለምን ስታንዳርዱን ሞዴሉም አክሰሰሪ ፊድ የሚያደርጋል ግን የሰራል ነው የሚገኘው። ማለት በአሁኑ ሰዓት ማሽኑ እንዴት ኦፕሬት እንደሚደረግ በጥቂት ገለጻ ብታደርግል። አሁን ይህን መሽኑ ኦፕሬት የሚደረገው ፊድ ከተደረገው በኋላ ሌላ ምንም እንትን የሚያስፈልገው የለም። ከፊት ብቻ ኮንትሮል ስላለው በታይመር ነው አጅስ የሚደረገው። ኦን ኦፍ ብሬከር ሳይሆን ያለው ኮንትሮል ቦርዶች ስላለው በኮንትሮል ቦርድ ነው የሚሰራው። ኦን ማድረግ ብቻ ነው የሚጠበቅበት ሰው። ከዛ ታይሙ የጠበቀ ራሱ ይህ መጨረሻ ላይ የሚወጣ ነው። መጀመሪያ ስክሪው አለው ፊድ ማረገ ከስክሪው ወደ ሚል ይሄዳል። ሚሉ ጋር ከተፈጨ በኋላ ወደ ሚክሰር ይሄዳል። ሚክሰሩ ጋር ታይሙ ጠብቆ ወደ ሳይል ይልከዋል። ሳይል ማለት መጠራቀሚያ ማለት ነው። መጠራቀሚያ ላይ ከደረሰ በኋላ መጠራቀሚያ አይቆምም። ለምን? ያ መስራት ካለበት ይሄን ሁሉ የመስራት አለበት። ካልሆነ ይሄን የገፋ እንትን ይሄን ከሞላው ሳክ ያርጋል መሽን መሽን ሳክ እንዳያርግ ነው መጠራቀሚያ የተደረገላት። ትንሾቹ ሲሆን መጠራቀሚያ ይደረግላቸው። ኮስት ሚኒማይድ ለማድረግ አያስፈልግህም ትንሽ ስለማይመርቱት መጠራቀሚያ ስለሚ ተለቅ ያለ ሲሄድ መሽን የግድ ሳይሎ ያስፈልጋል። እንደዛ ነው። አሁን ይሄ መካከለኛ የሚባል ነው እኛ ጋር ያለው መሽን ማለት እንጂ ትልቅ መሽን ነው ያለው። የኢትዮጵያ ታምረት ኤክስፖ ላይ በመገኘታችሁ ምን ጥቅም አገኛችሁ? እዚህ በጣም ብዙ ጥቅም ያደገኝ ነው። አንድ እኛም ኤክስፕራንስ ወስደናል፣ ከሌሎቹ ብዙ ነገር ተምረናል። ሁለተኛም እዚህ የገበያ ትስር አድርገናል። እያልጠበቅ ነው የገበያ ትስር ነው ያደረጉ ነው። አሁን ይህን ያክል ገበያ ትስር እናገኛለን ብለንም አልመጣ ነው ብቻ ለማሳየት ድርጅታችን ለማሳወቅ ምናምን ብለን የመጣ ነው። የገበያችን ስር ማግኝተናል። ሌላም ከሰውም አይዲያ ወስደናል። ማለት ማድረግ ያለብን ሰው ከሰው ነው የሚማረው እና ብዙ ነገር ነው ያገኘ ነው። በጣም ነው ደስ ያለ። እዚህ ጋ ሌላ ማሽን እየተመለከትኩኝ ነው እና እስኪ ስለ ማሽኑ የተወሰነ ነገር በለን። ምን አይነት አገልግሎት ነው የሚሰጠው? እዛ በኋላ ያለው ማሽን ደግሞ ሾፐር ኤንድ ሚለር ይባላል መክተፊያና መፍጫ ማለት ነው። ከዚህ በፊት ሲል ነው አንድ ሜሽን ነው የሚመጣው። እኛ ዱዋል ፐርፐዝ አድርገን ነው ያደረግነው። ዋና ለምን ታሳቢ አድርገን እንትን ያደርግ ነው ለሚሰጠው ሰው ሁለት ሜሽን ከሚገዛ በአንድ ሜሽን ሁለት ስራ ለመስራት ብለን ነው። ሁለተኛም በሞተርና በዲናሞ ንሰራ ሁለቱን። ለገበሬ ከሆነ ሞተር ሰጠዋለሁ መብራት ላይኖረው ስለሚችል ሞተር ሰጠዋለሁ። ከተማ ውስጥ ከሆነ በዲና ይጠቀማል። ነዳጅ ፊዚቻን ለማስቀረት ማለት ነው። አርባንተጂ ደግሞ አንድ ሜሽን በሁለት መሆኑ ጥሩ እንትን አለው አዚ ሴም ታይም ሁለቱን መጠቀም ትችላለህ። ካልፈለግ ሚል ማድረግና ቾፕ ማድረግም ትችላለህ እንደፈላጉት ማለት ነው። ኮስት ሚኒማይዝም ያደርጋል። ሁለት መሽን ከሆነ የሁለቱም ግፋቢ፣ የሁለቱም ዲናሞ ያስፈልጋል። ወይም አንድ ዲናሞ ነቅለ ወደዛ ታሳልፈዋለህ። የታይምም፣ የሁሉም ነገር የፈታ መሽን ነይ ነው። ስለ ማሽኖቹ የተወሰነ ነገር ብለህ ነበረ፣ እስቲ ስለዋጋቸው እናንሳና ዋጋው ምን ይመስላል? ከፍተኛ እስከ አነስተኛ ያለው ዋጋ አሁን ለምሳሌ የመኖ መሽን ሲባል ከአስር ኩንታል ጀምሮ እስከ ሞቶ አምሳ ኩንታል በሰዓት የሚያመርት ነው ያለን አስር ኩንታል ሲባል ሁለት አይነት አስር ኩንታል ነው ያለ አሰራሩ ይለያል ማለት በሰው ፍላጎት ቨርቲካል እና ሆሪዘንታል ስለምናመርተው ማለት ነው አሁን ለምሳሌ በሆሪዘንታል ሲሆን ከአንድ ሚሊዮን ስምንት ሞቶ ሺህ እስከ ሁለት ሚሊዮን አራት ሞቶ ሺህ ይደርሳል ቨርቲካሉ ሲሆን ግን ከአንድ ነጥብ አምስት እስከ አንድ ነጥብ ስምንት ይደርሳሉ ማለት ነው ይለያሉ ለምን ቨርቲካል እና ሆሪዞንታል ይለያሉ እኛ ለካስተመሩ የምንመርጠው ሆሪዞንታል ነው ለምን የመጨረሻ ሜተድ እስክሪው የሚባል የመጨረሻ ሜተድ ስላለ እሱ ስለምንጠቀመው ማለት ነው አካፋ አድርገን ማስራት ይችላል ግን ኤፊሽንሱ እኩል አይደለም ለምሳሌ በአካፋ ብትሰራው ከአምስት ከአስራ አምስት ደቂቃ ያስፈልጋል በእስክሪ ብትሰራው ግን ከሶስት እስከ ሰባት ደቂቃ በቂ ነው ሚክስር የማረድ አቅሙ እንትን ስለሆነ ዋና ሚናው ደግሞ ሚክስር ላይ ነው። መፍጨት የት ጋ ብትፈጨው ይችላል። ለአምስት ኩንታል ለምሳሌ አንድ ኪሎ የሚሆን ብትጨምርበት እሱን እኩል ካልሆነ ለምትሰጣቸው ለዶሮ አሁን የእንቁላል የሚጥሉ ዶሮዎችን ሊሆኑ ይችላሉ። ካልተደረሰ ግማሾቹ ይጥላሉ፣ ግማሾቹ ላይጥሉ ይችላሉ። ዋና እሱ ነው ማለት ነው። አሁን ወደ ትልቆች ስንመጣ ደግሞ አምሳ ኩንታል የሚያመርተው ለምሳሌ ሶስት ሚሊዮን አሙት መሰሽ እንችላዋለን

የሚታዩ መሽን በሞቶ ካሬም ሊገባ ይችላል ማለት ነው። ትንሽ ነው ብዙ ቦታ ያለው ስምንት ሜትር ነው ግፋ ቢል ማለት ነው። ትልቅ ያለ ሲሆን ደግሞ ወደ አምስት ሞቶ ካሬ ምናምን ያስፈልጋቸዋል እንደ መሽኑ ሁኔታ። አሁን ለምሳሌ ይህን ካፓስቲ ራሱ ሆነው አሳንሰ መስራትም ይችላለን። ታስጸጋዋለ ማለት ስክሪ የተጠቀምነው አሁን ስክሪ ሜትር ነው ቤልት መሄደት ሲጠቀም ጠጋ ስለሚሉ ቦታ ማሳነስ ይችላለ። ማለት ቦታ ካለው በስክሪፕት ታደርግለታለህ ባይሆን በቤልት ትጠቀማለህ ማለት እሱ እንደስፍላጎት ማለት። ካስተመሩ መጥቶ እኛ ጋር አግሪመንት ሳስር ያለው ቦታ ችግር የፓወር የኤሌክትሪክ ፓወር አይተን ናም ነው የምሰራው። ዝም ብለህ መስራት ሳይሆን በካስተመሩ አሁን ለምሳሌ አምሳ ኪሎዋት ያለው ስልሳ ኪሎዋት ብሰጠው አይሰራም ማለት። እዛ ሄደው መሽኑ ዝም ብሎ ነው የሚቆሙ እንደ አይሰራም ዲናሞቹ ቀንሰር ወደ አርባ አምስት ምናምን ታመጥለታለህ እንትን ለማድረግ ነው እንደዚያ ያደርግ ነው። ከካስመሩ የተናብ ምን የሚሰራው መሽኖች አዋጭነቱ ምን ይመስላል? ይሄንንስ ቢዝነስ መጀመር የሚፈልጉ በስንት ብር ካፒታል መጀመር ይችላሉ? ለምሳሌ መኖ ነው ሲባል እንደ አቅሙ ይለያል ብዬሻለሁ። ለትልቅ ነው ዋና እንትን የሚሰሩት ማለት ትንሽ እሰራለሁ ካለ በራሱ ሚል አለ። ሚክሰሩም ትንሽ ሆሪዞንታል ሆኖ ትንሽ ሚክሰርም አለ። በአንድ ሚሊዮን አምስት መቶ ሺህ መጀመር ይችላል። ስራው አዋጫዋለሁ ለምን? በተለይ ሀገራችን አሁን በአሁን የያዘው እቅድ የዶሮ እርባታ ና የክፍት እርባታ ማደግ አለበት ስለተባለ ነው። ዋና እኛም ከአግሪመንት ሚኒስትር ና ከኢንዱስትሪ ሚኒስትር ና ከግብርና ሚኒስትር አግሪመንት ያሰረኑ ና እዛ ኤክስፕሮም ስንገኝ እንደዛ አይነት እቅድ ነው ያላቸው እና የግድ እነሱ ማደግም ስለሚፈልጉ እንትናደጋል። ግን መጀመሪያ መሽን ከመግዛቱን በፊት ካስተሞሩ አስስ ማድረግ አለበት ገበያው። ለምን እኛ አሁን ለመሸጥ ዝም ብለን ሸጠን መሽናችን እዛ ሄዶ እንዲቆም ደስ አይለንም። ካስተመሩም ተበድሮም ቢሆን ይችላል ከየትም ከየትም ላመጣው ይችላል። ት አስተዳርጎ ቢገባበት ደስ ይለኛል። እኛ ብዙ ጊዜ ጥናት የምናደርገው የገበያ ምናም ሳይሆን እውነት ለመናገር ማለት ነው መሽኖቹ ሀገራችን ውስጥ ማምረትና ኳሊቲያቸው መጠበቅ ነው። ለምን ፈላጊው ስላለው ማለት ነው። አሁን እነዚህ በትእዛዝ ነው የተመረቱ። በአሁኑ ሰዓት ወርክሾፓችን ወደ ስምንት የሚሆኑ የመኖ ማቀነባበሪያ መሽን እና አስራ ሁለት የሚሆኑ የጨው ማምረቻ መሽን ነው እያመረትኛለን ማለት ነው። ለምን ፍላጎት ስላላቸውና በፍላጎት ልክ እኛም አሰስ እናደርጋለን። እኛ ቅድም እንዳልኩሽ ገበያ አሰስ ማድረግ አለባቸው የሚባለው እኛም ራሳችን አሰስ አድርገን ነው የምንሰራው። ዝም ብለን መሽኑ አናሰራ፣ ወይም ካስተመር ኦርደር ሲመጣብን ነው የምንሰራው። ከብሩ ይልቅ ቦታ ስለሚይዝብን አሰስ አድርገን ነው የምንሰራው። መሽኖች የምትሰጡት ስልጠና አለ? ስለማሽኑ? አዎ፣ የግድ ነው። ለምን መሽኑ ዝም ብለን አለን የምናስረክባቸው እንደ አግሪመንትህን ቦታው ላይ ሄደን ገጥመን ምናምንም እናስረክኳቸውም አለ። ባይሆን እኛ ወርክሾፕ መጥቶ ያለው አስፈላጊ የሚባል ነገር ስልጠና ሰጠን እንሰጣቸዋለን። ከዛ ስልጠና መስጠት ብቻ ሳይሆን አንድ ዓመት የሚሆን ዋረንት አለው መሺን። እኛ ነው ሰርቪስ የምናደርገው የአንድ ዓመት ምንም እንከፍበት ሰርቪስ የለም፣ ከዲናሞ በስተቀር ማለት ነው። ዲናሞ እስካሁን ድረስ ከውጭ ነው የሚመጣው። ኮንትሮሉም ምናምን ቢኖረው በእነሱ ችግር ከሆነ እኛ እንትን እናደርገዋለን። በእኛ ስህተት ከሆነ ግን እንቀይርለታለን። ዲናሞ ራሱም በእኛ ባናሞርተውም በእኛ ስህተት ከሆነ እዛ ስለማያሳይ ቦርዶቹ በፊት በብሬከር ስንሰራው ያጋጥመን ነበር ችግሩ። አሁን የምንሰራው ቦርድ ግን ትንሽ ሙቀት ቢኖረው እንትኑ ራሱ ስለሚዘጋ ሴፍት ነው። ለመቃጠልም ብዙ አያደርግም። ለምን አሁን ብዙ ሰዓት ሲሰሩበት ወይም ፓወር ሲቀንስ የግድ ዲናሞ ሊሞቅ ይችላል። አነስተኛ ከሆነ ፓወሩ ከሚያስፈልገው በላይ ትሪፕ ያደርጋል ራሱ ኮንትሮሉ ማለት ነው። ኮንትሮል የሚሰራ እንደዛ ነው። ከሞቀ ግን ስለሚዘጋል ሴፍ ነው፣ ለመቃጠል እንትን አያደርግም። እኛ ብዙ ጊዜ የብረቱ የመካኒካል ነው የምንሰራው እና ቦርዶችን ጭምር እሱ ላይ እንትን እናደርገን ዋስትና ንሰጣቸዋለን። ውጭ ሀገር ከሚመረተው በምን ለየት ያደርገዋል? አንድ ውጭ ሀገር ከሚመረተው በኮስቱም አይገናኝም። ሁለተኛም በዶላር ነው የሚመጣው፣ እኛ ጋር በብር ነው የምናስከፍላቸው። ከሁሉም ይልቅ ስፔሩ በቀላል ታገኘዋለክ እኛ ሜንተን ለማድረግም በቀላል ያገኙላል። የትም የኢትዮጵያ ሀገር የኢትዮጵያችን ሆኖ የትም ቦታ ሄደን መስራት እንትን ስለምናደርግ ቦታዎችን ይሄድን እንትን ስለምናደርግለት ነው። ዋና አቶ አርባታች በኮስቶ አኳያ ቢታይ በጣም ዲፈረንስ አለ። አሁን ለምሳሌ ሀያ ስድስት ሚሊዮን የሚመጣ መሽን እኛ ወደ ሰባት ስምንት ሚሊዮን ይሰራ ነው። ሊነቱ ከፍተኛ ነው። ከብር ይልቅ ዶላርም ለማግኘትን ትንሽ አሁን እኛ ያልኩት ደግሞ ዶላር ለማስቀረት ብለን ንትን ያደረጉ ነው እና ለእሱም በጣም አድቫንቴጅ ያለው። ሰው በመጨረሻ ማስተላለፍ የምትፈልገው መልዕክት ካለ ታጋራ እነዚህ ከብት እርባታና ዶሮ እርባታ ያላቸው ገዝቶ ቢጠቆምትና ገዝቶ አዋጪ መሆኑ ከእኛ በላይ እነሱ ያብታል። ለምን አንድ ከብትና ዶሮ እርባታና ወይም ከብት እርባታ ያለው ሰው ዝም ብለ ቢሰጣቸውና ሚትድ ከሆነ ምናምን ቢሰጣቸው ልዩነት አለው። የሚያስፈልገው ግባቶቹ ብቻ ስጠውን መሽኑ፣ እንጂ ፐርፌክት አድርጎ ስለሚሰራ ለሁሉም እኩል እንዲያድጉልንና ወይም እኩል እንዲጥሉልን አድባንቴጅ አለው መሽኑ። ይህን ማሽን መግዛት የሚፈልጉ ሰዎች በምን አድራሻና ስልክ ቁጥር ያገኟቸዋል? አድራሻችን ትግራይ ክልል መቀሌ ብሎ ወይም አድራሻችን ስልክ ቁጥር እንሰጣችኋለን። እዛ ጋ ማለ በሱ ያገኝናል ማለት ነው። በስልክ አግኝቱን፣ በኢሜይልም ዋትስአፕን ስለምንጠቀም እዛ ላይ ስላለን ላገኝ ይችላል። ስለሰጠህ መረጃ እጅግ አድገን እናመሰግናለን። እኛም በጣም እናመሰግናቸዋለን። ገበያ ሚዲያ እንወዳቸዋለን። እኛም እንዲህ ብለን ኢንፎርሜሽን ለመስጠት ስለጋበዛችን በጣም እናመሰግናለን። እንዲህ ተመልካቾቻችን፣ በዛሬ ፕሮግራማችን በኮንቬንሽን ማዕከል እየተካሄደ ባለው የኢትዮጵያ ታምረት ኤክስፖ ላይ ተገኝተን ከጀርባ የምትመለከቱት ማሽን ምን አይነት ነው፣ ዋጋውስ ምን ይመስላል፣ የሚሉትንና ጠቅላል ያሉ መረጃዎችን ወደ እናንተ ስናደርስ ነበረ። ይህን ማሽን መግዛትና ጠቅላል ያሉ መረጃዎችን ማግኘት የምትፈልጉ ተመልካቾቻችን ታች ባስቀመጥ ነው አድራሻ በመገኘት ወይም ደግሞ በስልክ ቁጥር በመደወል ማግኘት ትችላላችሁ። በቀጣይ ፕሮግራማችን እስከምንገናኝ ድረስ ሰናይ ጊዜ ይሆንላችሁ።